መንግስት ለኢትዮጵያ ምጣኔ ሀብታዊ እድገት ከመረጣቸው ዘርፎች ውስጥ የኢንዱስትሪ ዘርፍ አንዱ ነው። የኢፌዴሪ ፕሬዝዳንት ታዬ አጽቀ ስላሴ ለሁለቱ ምክር ቤቶች ባቀረቡት የ2018 የመንግስት የትኩረት አቅጣጫ ላይም በኢንዱስትሪው ዘርፍ የተያዙ እቅዶች ግቡን እንዲመታ ማነቆችን በመፍታት ፈጣንና ጥራት ያለው የኢንዱስትሪ ልማትን ለማረጋገጥ ይሰራል ብለዋል። የኢንዱስትሪ ዘርፍ ማነቆችን በመፍታት ፈጣንና ጥራት ያለው የኢንዱስትሪ ልማት ለማረጋገጥ በትኩረት ይሰራል ሁኔታ መመፍጠር በኢንዱስትሪ ዘርፍ ጉልህ ተሳትፎ እንዲኖረው ይደረጋል። በተያዘው በጀት ዓመት በዘርፉ ወሳኝ ለሆነው የሰው ሀብት ልማትና የሀገር ውስጥ ባለሀብቶችን የማበረታታት ስራ በትኩረት እንደሚሰራም ፕሬዚዳንት ታዬ ተናግሯል። የሀገር ውስጥ ባለሀብቶች በዘርፉ እንዲሰማሩ የኢንቨስትመንት የምርት ማሳደግ፣ የገበያ ማፈላለግ እና የቴክኖሎጂ ድጋፎች በስፋት እንዲቀርቡ ይደረጋል። በያዝነው ዓመት ለዘርፉ እድገት ወሳኝ የሆነ የሰው ኃይልና እውቀት እንዲሁም ከፍተኛ ካፒታል ለሚጠይቁ አምራች ኢንዱስትሪዎች ትኩረት ይሰጣል። የኢንዱስትሪ ፓርኮችን አቅም በማጎልበት ተኪ ምርቶችን ምርቶችን የማሳደግና ቀጥተኛ የውጭ ኢንቨስትመንትን የማበረታታት ስራ እንደሚሰራም ገልጸዋል። መንግስት በኢትዮጵያ ታምረት ምግና የአማካይነት ከውጭ የሚገቡ የካፒታልና ወሳኝ ሸቀጦችን በመጠቃት በሀገራችን ውስጥ እንዲመረቱ ተፈላጊውን ድጋፍ ይሰጣል። የኢንዱስትሪ ፓርኮችን በሙሉ አቅማቸው ወደ ምርት እንዲገቡ በማድረግ የውጭ ቀጥተኛ ኢንቨስትመንት ቁልፍ ሚና እንዲኖረው ይደረጋል። ለአምራች ዘርፍ በቂና የስራ ውጤት ወረት ለማቅረብ ሰፋ ያሉ ስራዎች ይከናወናል።